ሶመር እንደገና ቱርካንን ለመመለስ በጣም እየታገለ ነው ያለው። ቱርካንን በድጋሚ አሳምነው ወይ ወደ ራሱ ቤት ወይ ወደ እናቷ ቤት እንድትሄድ ብዙ ሞከረ፣ ብዙ ጣረ። ነገር ግን ቱርካን ከመጀመሪያው ቀን ጀምሮ ምን ሲፈጠር እንደነበረ እያንዳንዷን ነገር እያብላላች ከትንሽ እስከ ትልቅ ምክንያቶችን ጨምሮ እያስታወሰች እንዲት አደረገኝ እንደዚህ ሆኜ ብላ ብዙ ነገር ትዝ እያላት አሁን ሶመር ላይ ጨክናበታለች። ከዚህ በኋላ ምንም አታመጣም ተብላ በመገመቷ ምክንያት በጣም ነበር የተናደደችው። አሳያችኋለሁ ብላ እንደገና ለበቀል ከባድነ ስም ስሜት ውስጧ እየተፈጠረ ነበረ። ሶመር ብሎ ብሎ አልቻለም ቱርካንን ማሳመን የቱርካን ሀሳብ ማስቀየር እጅግ በጣም አደጋችና አስቸጋሪ ሆኗል። ዛሬ ለቼካፕ ከሄዱ በኋላ አብረው የሕፃኑን አልትራሳውንድ ይዞ ብቻውን ጭር ወዳለ ቦታ መጥተው እያለቀሰ ነበረ። እሷን ብትሆን ይህ ባይፈጠር ደስ ይላል ነበረ፣ ነገር ግን ከአቅሟ በላይ ሆኖባታል። ስለዚህ ራቅ ቦታ ያለ መታ እያለቀሰች ነው። ሩቻል በሌላ በኩል በኦዛርና በልጁ መካከል ያለውን ቅርርብ በጣም ነው የምትጠራጠረው። አሁን ደግሞ ሙስጠፋ ኤምኬ የሚባል ሩቻል አይነት ድርጅት ሆኖ ግን ተፎካካሪ የሎጂስቲክ ድርጅት የሱ ዋና ሊቀመንበር ወይም ማናጀር ሆኖ መምጣቱ አስደንግጣታል። ስለዚህ ጠርጥራለች። አሁን ቤታቸው ሲመጣም የሷን ተፎካካሪ ድርጅት ወክሎ ዋጋ ሊደራድራል ነበረ። ሩቻል ዋጋውን ካየችው በኋላ በኦዛር ገፋፊነት እሺ ብላ ተቀበለች። ከዛ ልትፈርም ነው ድንገት ስልክ ተደወለላት። መጣሁኝ ብላ ብዙም ሳትርቅ ስልኩን አነሳች። እየሰሞኑን አቶ ቮልካን ብላ ስልኩን አነሳች። ሄሎ፣ ወይዘሮ ሩቻል፣ መጀመሪያ የጠረጠርነው ነገር ትክክል ነው። ኤምኬ የሚባለው ድርጅት በድብቅ አቶ ኦዛር ጋር ነበር የከፈተው ሙስጠፋን፣ ቢሆን አስተዳድር ነው ብለው ነገራት። ገብቶኛል ሰምቻለሁ ብላ ስልኩን ዘጋቸው። ከዛ ተቀመጠች፣ ሄዳ ከተቀመጠች በኋላ ነገረ ስራቸውን በደንብ ትከታተል ጀመረ። ከዛ በኋላ ሙስጠፋ፣ እኔ እንግዲህ ከዚህ በኋላ ከእናቴ ጋር አልኖርም እና ኢዝሚር ለመኖር አስቤያለሁ ዳርያም አለች። ድርጅቱን እዛ ነው የማስተዳድረው፣ እዛ በቃ አስቤያለሁ ብሎ ተናገረ። ከዛ ሆዛ እንዴ፣ ምን አስቸኮለ እያሉ ነበር። አልቸኩልም አልቸኩልም፣ ቆንጆ ሆነ ቤት እስከማገኝ ድረስ ሆቴል እቆያለሁ አለ። እንዴ፣ የምን ሆቴል ሄደች፣ እንዴ ምን ሆናለ? ይሄ እኮ የአባት ቤት እኮ ነው፣ ከፈለክ እዚህ መቆየት ትችላለህ አለቸው። ነው ኦዛር ደነገጠ። ሙስጠፋም ቢሆን ምንድን ነው ሩቻል የምታውረው ብሎ በጣም ገርሞት እየታዘባን ነበረ። ሩቻል ሀሳቧን ጠንከር አርጋ እዚህ ቆይ እያለች ነው እሱም እሺ ብሎ ተቀበለ። በሌላ በኩል ቱርካን በስራ እየደከመች ነው። ቱርካ ጽዳት ሆና በቀጥታ ወደዚህ ሬስቶራንት ተቀጥራለች። አንዳንዴም አለፍ አለፍ እያለች የመስተንግዶ ስራዋን ትሰራለች። አሁን አጎንብሳ እየወለወለች እያለ ድንገት ሳድቅ መጣ። ዝም ብሎ አያት። ወለወለች ወለወለችና ወፍ ብላ ወገቧን ይዛ ተንጠራራ ጀመረ። ደካክሞታል። ሳድቅ ሴት ልጁ እንደዚህ ስትሆን በጣም አሳዘነችው። ድንገት ቀና ስትል አየችው። አባዬ አለችው። የእኔ ልጅ የደከመች ተመስያለሽ ለምዶ ካቀመሽ በላይ ስራ ምሳሪው አላት። አባዬ እባክህ ወተናውራ አለችው። ተይዘው ወጡ በረንዳ አካባቢ። የእኔ ልጅ በህይወትሽ ዘመን እንደዚህ አይነት ስራ ሰርተሽ እኮ አታውቂም። ተይቅርብሽ እባክሽ ሰውነትሽ ይጎዳል። ተይቅርብሽ አላት። አባዬ የምን የሚያገናኘው ነገር አለ ከዛ ጋር? በቃ እንደ ማንኛውም ሰው እሰራለሁ። ለምንድ ከሌላ ሰው አንሽ የምታየ አለችው። እንደዛ ለማልፈልግ ያለ የእኔ ልጅ ነገር ግን ይከብድሻል ብዬ እኮ ነው ሰርተሽ ስለማታውቂው አላት። ችግር የለም ለምዶ አለው ስትል ነበረ። በራሷ በእግሯ ለመቆም እየሞከረች እንዳለ ነገረችው። ይኸውልሽ ሴኒ ልጅ፣ እኔ ያው ታውቂያለሽ አለ፣ በጣም እንደማሰብልሽ አንቺ የመጀመሪያ ልጄ ነሽ። ያንቺን ክፉ ነገር ከማይ በሞት ይሻለኛል። እንደዚህ ደግሞ እንድትሰቃይ አልፈልግም አላት። ነገር ግን እሱ አሰቃይ አይደለም ብላ ልታሳምናው ታገለች። ከዛ እሱ እንግዲህ በቃ ይሄ ስራ አይሆንሽም፣ ሌላ እስኪ ጠረጴዛ ላይ የሚሰራ ስራ ላገኝልሻ፣ ከዚህ የተሻለ ስራ አላት። ከዛ እሷ አባዬ፣ ይቻላል ደስ ይለኛል፣ ነገር ግን እዚህ ቦታ ስራ ስገባ ለምኛቸው ነበር የገባሁት። ምስጋና ቢስ እንዳልሆን ቢያንስ እስኪ እችን እንኳን ወር ልጨርስ አይሻልም? አለችው። እሺ በቃ ጨርሽሽ እያላን ነበረ። በዚህ ተስማሙ፣ እያቅፋን ነበረ በሌላ በኩል ሩቻል ወደ ሴቪ ላይ ቤት ሄደች። በሮን አንኳኳች። ሴቪ ላይ በሩን ከፈተች። ሩቻልን በር ላይ ስታያት መፈለግሽ ስትላ ነበር ሩቻል ከየቻት በኋላ ብዙ ጊዜ ነበር ገለማምጣት ወደ ውስጥ ገባች። መልቶኝን የመጣሽ አንቺ ሁል ጊዜ ነገር እኔን ከመፈልግ ውጪ ምን ማታውቂም እንዴ አለቻት። አይ ሴቪ ላይ ያልች ሁን ለመናገር በዚህ መንገድ እንደዚህ እረታሻለሁ አሸንፍሻለሁ ብያላሰብኩም ነበረ ፊትሽ ላይ የሚታየው ንዴትና ብስጭት ከምን እንደመጣ ይገባኛል ስላልነበረ ይኸውልሽ ሩቻል፣ እኔ ካንቺ አይነቷ አላዋቂ ጋር በጭራሽ ማውራበትንም ጊዜ የለኝም እባክሽ ምትይው ነገር በእና ውጪ ከዚህ አለ

እኔ ነው አላዋቂ። እኔ አላዋቂ ከተባልኩ አንቺ ምን ልትባይ ነው? ወይ አምላኬ። እሺ ነግርሽ አለው። ጥሩ በነገራችን ላይ እኔም ጊዜ የለኝም። ቶሎ ቶሎ ብዬ የተፈጠረው ነገር አስረዳሽ አለው። ያው እንግዲህ የእኔ የሆነውን ነገር መጀመሪያ የወሰድሽብኝ፣ ነገር ግን እኔ ታግዬ ታግዬ የፈጀው ፈሽቶ መልሽ ወሰድኩብሽ አለቻት። ከዛ እሷ ገርማት ምን ለማልፈልግሽ ነው አለቻት። ያው ሙስጠፋ ከዚህ በኋላ እኛ ቤት ውስጥ ይኖራል ከአባቱ ጋር፣ የአባቱ ቤት ውስጥ ሊኖር እንደሆነ ስነግርሽ ደስ እያለኝ ነው ስትላን ነበር። ምሮ ምታወሪው ምሮ ምትይው ብላ ግራ ገብቷት፣ ሲቪ ላይ የጠቀስሽ ነበረ። ከልጇ ጋር ተጣልታለች፣ ተጨቃጭቃለች ግን ያም ቢሆን ደረጃ ላይ እያደርሰዋል ብላ አልገመተችም ነበረ። አዎ ልብሱ ምናምን ነገር ይዞ ይመጣል፣ እቃውን ምን ያስተካክላል፣ ክፍሉን ሰጠዋለሁ፣ እዛ ይኖራል። እንግዲህ ምን ታደርጊዋለሽ አለቻት። ሴቪላ ያበደች፣ ውሸትሽን ወስትላል ነበረ። ሴቪላ ያልችን፣ እኔ ሩች አልኮርማ ነኝ፣ ሽንፈትሽን መኝሽ አለቻት። ድንቅ ጠያየቻት ነበር። ሴቪላ ይሄ ድረስ ከዚህ በኋላ ተዘግቷል፣ ከዚህ በኋላ ድጋሚ በዚህ ጉዳይ እንከራከርበት ብላ፣ ሩች አልወጣች። ሴቪላ ወይኔ ልጅ ብላ እያለቀሰች ነበረ። ቱርካን በሌላ በኩል አዝደታ ከጨረሰች በኋላ ትእዛዝ እየተቀበለች ነው። ድንገት ሚኔ ብቅ አለች። ሚኔ መታ ተቀመጠች። ሚኔ ከተቀመጠች በ በኋላ ሜኑ እየተመለከተች የምታዘው ምግብ እየተመለከተች ወደ ሶመር ደወለች። ሄሎ ሶመር ናስኪ እኔና ኪራዝ የሆነ ሬስቶራንት ተቀምጠናል አለችው። እሽሽ እመጣለሁ እመጣለሁ እያላን ነበረ። ቱርካን የምትሰራበት ቦታ ነው ደግሞ የመጣሁት ቱርካን ስላለች ኪራዝን እዚህ ባስቀምጣ ስስ እናት ጋር ደወልኩኝ ስልኩ አይሰራም እቤት ማንም የለም አለችኝ። አይላ ለአይላ ከምሰጣት ብዬ ነበር አለችው። መጣውኝ አልኩሽ እኮ እያላን ነበሩ። ወደ ሬስቶራንቱ እየመጣ ቱርካን ትእዛዝ ልትቀበል ዞር ስትል ሚኔን አየቻት። ሳትፈራት ቀረበች። ሚኔ ምንም እንደማታቆና ነበረ። ሜኑ ሜኑን እየተመለከተች አሳ እፈልጋለሁ እያለች ትእዛዝ እየሰጠች ነበረ። ይሄ ጠበስ ይበል፣ ይሄ ብዙም እሳት አይብዛበት እያለች ትእዛዝ እየሰጠች ከዛ ድንገት ቀና አለች፣ ስታያት ደነገጠች። ምንም እንደማታውቅ ሆና ለመጀመሪያ ጊዜ እንዳያቻት ሆና ከዛ በኋላ ቱርካን ምን ነው እያለቻት ነበረ። ሚን በጣም የደነገጠች መሰለች። እንዴ ቱርካን፣ ቱርካን በእርግጠኝነት ሶመር እዚህ እንደምሰራ ያቅል አለቻት። ያ ቀል ስትላል ነበረ። እንዴ እንዲመጣ እኮ ጠረችኋለሁ። በቃ ሊዳ ከዚህ ስትላል ነበረ። ኧረ አያስፈልግም፣ አያስፈልግም፣ ያዘሹ ነገር አመጣልሻለሁ፣ ችግር የለም ብላት ሄደች። ከዛ ቱርካን ዞር ከማለቷ ይህንም ጨምሪልኝ ብላ እያዘዘች አልነበረም። ቱርካን ዞር ብላ አይታት። ሺ ብላት ሄደች። በሌላ በኩል ነስሪን ምን እየሆነ እንዳለ አታውቅም። ከኒዜት ጋር ግን ቁጭ ብላ አንዳንድ ነገር እየሰራች ነበሩ። ቻል ደወለች። ቶሎ ብለን መገናኘት አለብን አለቻት። በርጋ መታ እየጠበቀቻት እንዳለ ነገረቻትና ነስሪን ወዲያው ወጣች። ከወጣች በኋላ መኪና ውስጥ ገብታ ወይዘሮ ቻለ ይኸውልሽ ቱርካንን እንደገና ወደ ቤት ተመለሽ ምናምን ብለሽ ለማሳመን ከሆነ አትልፊ ባክሽ፣ እኔ እንደገና ልጄን በዚህ ጉዳይ መጨቅጨቅ አልፈልግም አለቻት። አይ ነስሪን፣ ብዙ የማታውቂው ነገር አለ። ቱርካን እኮ ጨዋታ በቃ ጨዋታ አያልቅም ስትራን ነበረ። የምን ጨዋታ ትረተለሽ ነስሪን? አይ ቱርካን አይ ቱርካን ቱርካን አቃጥላ ልገለን ነው። ይኸውልሽ ቱርካን እርጉዝ ናት። ሰዓት ስትላል ነበረ። ነስሬ እንደነገጠች አሁን ሩቻልን መከራከር አትችለም። በቃ አብረን እንሂድ ታባባሉ። በቀጥታ ቱርካን እስክትመጣ ሊጠብቋት ወደ ቤቷ እየሄዱ ነበረ። በሌላ በኩል ሚኔ አሁንም ቁጭ ብላ እየጠበቀች ነው። ነገር ግን ቱርካን ትንሽ እየታመመች ነበረ። ቱርካን ትንሽ ጭንቀቱ በዛባት። ይህን የተመለከተው የሬስቶራንቱ ሱፐርቫይዘር ካያ በኋላ፣ ቱርካን ችግር የለም በዚያ ሴት ምክንያ እንደዚህ የምትጨናነቂው ያቺ ሴት ጋዜጣ ላይ ነበረች የትናት አለ። ችግር የለም ችግር የለም ብሏት ወደ ሷ እየጠጋ ነበረ። ሶመር መጣ። ከዛ ሚኔን እንሂድ እያላል ነበረ። ሚኔ እንዲህ ምግቡ ታዟል እኮ ሁለት ደቂቃ ይመጣል እኮ ምን ሆናል ትሏለች። እሱ ግን የቀረው ይቀር ሌላ ቦታ ወስድሻለሁ እያ እሷ ግን በቀላሉ እሽ እያለችው አይደለም አይሆንም ብላ ተከራከረችው። ምግቡ ይመጣል ትንሽ እንኳን ይደብራል ቀምሰን እንኳን እንሄድ አለችው፣ አሳመነችው። ድንገት ባለቤቱ መጣ። ይሄ አስተዳደር ሲመጣ የኔ እናት ያዘሹ ምግብ የለም ብሎ ነገራት። እንዲህ ስላት አውቃችሁና ስትሮ ነበረ አውቀን አደለም እያለ ይከራከራታል። ምንም ማድረግ አልቻለችም። ሶመር ደስ እያለ ነው። ኪራዘን አቅፏት፣ ከተቀመጡበት ተነስተው እየወጡ ነበረ። ከዛ ቀስ ብላ እጁን ያዘችው። ምን ሆነሻል እያለ ነበረ። ምንም መሬቱ ከንሸራታል ከምወድቅ ብዬ ነው ብላ እጁን እየዛብሮ እየወጡ ነበረ። ቱርካኔን ስታይ ትበሳጫለች። ቱርካን ከደቂቃዎች በኋላ ወደ ቤት እየመጣች ነው። ቤት ደረሰች። ደካክሟታል። አረማመዷ ሁሉ ተቀይረዋል። ጎተት ጎተት እያለች ስትመጣ እያዩዋን ነበር፣ መኪና ውስጥ ሆነው ነስሪን እንዲሁም ሩቻል። ከዛም በኋላ ቀጥታ ከመኪና ውስጥ ወጡ። ቱርካን እናቷን ስታየት እማዬ እያለች ነበረ። እኔ እስኪ እናውራ ብለዋት በቀጥታ ወደ ውስጥ ገቡ። ከዛም በኋላ ሩቻል እየተቆጣች ነው። ስሚ፣ ምን እያርክሽ ነው? ቆይ ያልሽው አንቺ ስትላ ነበር። ወይዘሮ ሩቻል እኔ ቤት ነው ያልሽው። አትቆጪ፣ እንዳይበርዳችሁ ስቶቩን አበራለሁ፣ በቃ እያለች እንጨት እየሰበሰበች ስቶቭ ውስጥ መክተት ጀመረች፣ ማንደጃ ውስጥ። በዚህ መንገድ ስትቀት ነስሪን እያየች ስትሳቀቅ፣ ሩቻል ደግሞ ሳቋ እየመጣ ነበረ። እስኪ ታረጋግተሽ ተቀመጭ መጀመሪያ ይሏታ አለ። ከዛ ሷ ተቀመጠች። አንቺ ልጅ ግን ምንድነው ችግርሽ? እስኪ ታረጋጊ እና አስቢበት አንድ ጊዜ ምንድነው ሐሳብሽ? እያለች ነበር ነስሪን። በአንድ በኩሩቻ ነው የምትሆን ነስሪን። እንግዲህ መኪና ውስጥ እንደነገርኩሽ ነው ቱርካን አርግዛለች። ቱርኩዝናት። ሶመር ደግሞ የልጁ አባት ነው። እንደዚህ መሆኑን እኔ አልወደድኩትም። ኦዛ ራሱ ሲሰማ በጣም ነበር የገረመው፣ በጣም ነበር የተደነቀው። ቱርካን ምንም ምህራት የሚባል ነገር የላትም። እንዴት እንደዚህ እንዳሰበችም አላውቅም ስትል ነበረ ቱርካን። ከዛ ይሄ እንግዲህ የመጨረሻው ውሳኔ ነው አለች። እንደዛ የሚባል ነገር አይሰራም። ይኸውልሽ ከባልሽ ጋር መቼ ማተፋ ያለችም ቱርካን፣ አብደሻል እንዴ? ከሶመር ጋር መፋታት የለብሽም ልጃችሁን አለሌ ታሳድጋላችሁ ምን ማለት ነው? ስትል ነበረ ቱርካን። ከዚህ በኋላ ድጋሚ እንደዚህ ብዬ ማውራት አልችልም ከእናንተ ጋር። አንድ ጊዜ ውስኝ ያሉ ትላለች ሩቻል። ብትዋል ታይ በቃ ነስሪን፣ አታስገድጃት እንግዲህ። እነዚህ ልጆች አብረው ከዚህ በኋላ ይኖራሉ ብዬ እኔም አላስብም። የሚስማሙም አይመስለኝም። እኔ ኮ ችግር የለም ፍላጎታቸውን አከብራለሁ። ነገር ግን እኔ ያሳሰበኝ ነገር የልጅ ልጄ በዚህ ሁኔታ ውስጥ እዚህ ቤት ውስጥ እንዴት ነው የሚኖረው ነው እያለች ነበረ ወይዘሮ ሩቻል። ምን እያለሽ ነው ያለሽው? ሁሉም ልጅ ቤተ መንግስት ውስጥ ነው እንደሚወልደው ስትል ነበር። ተመልከቻት፣ ምን ምን እንደምትል ግራ ኮ ነው የሚገባኝ። እንዲህ የሚባል ነገር አይሰራም። የልጅ የእኛን ቤተሰብ ስምን የተሸከምሽው አሁንም ቢሆን የልጅ ሚስት ነሽ። ይህን በደንብ ወቂ። ይህ ነገር እስኪ ስተካከል ድረስ ሰው ሚዲሽን ስሜ ትላታለች። እኔ በጨራሽ ወደ ሁለታችሁን ቤት አልመለስም፣ ወደ አባቴ ቤትም አልመለስም፣ ወደ ናንተን ቤት አልመለስም። ምናልባት ግን እንድትረጋጉ ልጁን ከወለድኩኝ በኋላ ወደ አባቴ ቤት እመለሳለሁ ብላ ተናገረች። ሩቻል ተበሳጨች። ነስሪን ዝም ብለን እባክሽም እንዳርቀው እንሂድ በቃ ትላታለች። ነስሪን ከተቀመጠችበት ተነሳች። ቱርካን ዝም ብላ ያየቻቸው ነበረ። ከዛም በኋላ ወደ ሆነ ብር ቱርካን ይህን ውሰጂ ብላ ባለፈ የሰጥቻትን ወረቀት መልሳ ለሩቻል የሰጥቻት። ሩቻል ተናዳ እየወጣች ነበር ነበረ ከዛ አብረው ከነስሪን ጋር ከወጡ በኋላ እኔ ምልሽ እየባለፈውን ቪዲዮ አትልኪልኝም እንዴ ካሴቱን አለቻት። ከዛ ነስሪን እልክልሻለሁ እያልቻን ነበረ እኮ ቤት አብረን እንሄዳ ከዛ ሰጭኛ ልስትራን ነበረ አይ በግሬ ሄዳለሁ እልክልሻለሁ ብላት ነስሪ ይሄደሽ ነበረ። ማታ ላይ ሚኔ ኪራዝን እቤት አስቀምጣት ነበር የሄደችው። አሁን ሶመር ከኪራዝ ጋር እየተጮተ ነበረ። ኦዛር ይቀበለዋል እያቀፋል ነበረም። ከዛ ድንገት ሙስጠፋ መጣ ሻንጣውን እየጎተተ። ከዛ በኋላ ኦዛር ለአይላ ክፍሉን አሳየው እያላን ነበረ እሱም እሄዳል። ከዛ ኦዛር ሶመር መቼ ስቀራ ይለማ እያል ነበር። አራ ለምን ቀር ይለኛል። ቢሮ ይመለስለታል። ሶመር ችግር እንደሌለበት ይናገራል። ሙስጠፋም ቢሆን ወደ ሰጡት ክፍል በቀጥታ እየገባ ነበረ እሱ ወደ ነሩቻን ቤት እየገባ እናቱ በአንድ በኩል በጣም ተጨንቃለች። ሴቪላይ ይህንን እንደ ውርደት ነው የምታየው። ቢሆንም ግን አልጋው ላይ ተቀምጣ እያለቀሰች ነበረ። ልጇ እንዳጣች አይነት ስሜት እየተሰማን ነው። ነስሪ ለንዜት ማታ ላይ ቱርካን እንዳረገዘች እየነገረች አት ነው አዎ ደስ ይላል፣ ደስ ይላል፣ እንኳንም አረገዘች። አሁን እንዳይፋቱ ትልቅ ምክንያት ይሆናቸዋል ስትል ነበር። ነገር ግን ነስሪ የተፈጠረን ሁኔታ እየነገረች አት ነው ንዜት በጣም አዘነች። ቱርካን ቤት ውስጥ ብቻዋን ናት። መብራቱ ጠፍቷል። የእሷ ቤት መብራት ብቻ ነበር እሷ ግን እንዳለ ሰፈሩ በሙሉ የጠፋ መሰላት። ከዛ ሻማ እያበራች ነው። ደሞ በረዳት ግራ ገባት። በአንድ በኩል ወደ ነዳሪያ ትደውላለች፣ ትንሽ ከወራች በኋላ ትዘጋዋለች። ብቸኛ ሆነች። በሌላ በኩል እነ ሶመርም ቢሆኑ የሚገርም ጊዜ እያሳለፉ ናቸው። ድንገት ሩቻ አልማታ ላይ ወደ ቤት እየገባች ወዲያው ነበር ኦዛር የተቀበላት። ኦዛር እጇን እየሳመ ዛሬ ኮክ የተጋባንበት አመት በዓል ነው እያላን ነበረ። ከዛም በኋላ እንኳን አደረሰሽ እያላን ነው። ይህ እንግዲህ ለመጀመሪያ ጊዜ የሆነ ነበረ። ለማመን ከበዳት፣ እየሳቀች ነበረ። እንዴት እንዳሰበው ሁሉ አልገባትም። ከዛ በኋላ አይላንድ ኪራዝን ውሰጃት እያሏን ነበረ። ኪራዝን ከወሰደችላቸው በኋላ ተቀመጡ ራታቸው ሊበሉ። ከዛውንም ቢሆን ኦዛር መልሶ ሩቻልን እንኳን አደርሰሽ እያላት ውድ የሆነ የአንገት አበል ጌጥ ስጦታ እያበረከተላን ነበረ። አሁንም ሩቻል የዛሬው ቀን በሰርፕራይዞችና በአዳዲስ ነገሮች የተጠለቀለቁ ሆኑባት፣ እየሳቀች ነበረ። ከዛም በኋላ አንቺን ስላገኘው በጣም እድለኛ ነኝ እያለ ጭራሽ ያደናንቃት ጀመረ። ገረማት፣ ደነቃት። ከዛውንም ተቀምጠ ራታቸው ሊበሉ ናቸው። ሶመር ግን ተረበሸ። አየር ልቀበል ብሎ ወጣ። እናትና አባቱ ብቻ ትቷቸው እሱ ከወጣ በኋላ የመጣው ቱርካን ቤት ነበረ። ቱርካን በርዷታል። ሻማ ጠገብን ያለችው በሻማ ሙቀን ለመፍጠር እየሞከረች ነው። ድንገት ሶመር ቀስ ብሎ አያት አያት ና በመስኮት በኩል ዘሎ ገባ። እሷ ድንገት ሻማ ጠፍቶባን ነበረ፣ ሌባ ቤት የገባ ብላ ተደበቀች። ከተደበቀች በኋላ ቤዮን ነገር ሶመር ሲገባ እየደበደበች ነው፣ ሌባ መጣ ብላ ሰች። እሱ ግን እኔ ነኝ እያላል ነው። ከዛም በኋላ ውጭ መብራት እንደመጣ እየነገራት፣ ከዛ ወደ ቆጣሪው ተጠግቶ መብራቱ እያስተካከለ ነበረ። ኦዛር በሌላ በኩል ቆሞ እየጠጣ ነው። ድንገት ኃይላ መጣች። ወይዘሮ ነስሪናቴን ካሴት የላከችው የሶመርና የቱርካን የጋብቻ ቪዲዮ መሰረኝ ስትለው ነበረ። እሺ አምጪው ብሎ ተቀበላት ሊከፍተው። ከዛም በኋላ ሩቻል ወደ ጠበቋ ስልክ እየደወለች ነው። እና እያልከኝ ያለው ቱርካን ልጁን ከወለደች በኋላ ልጁን ከእሷ የምንወስድበት መንገድ አለ ነው የምትለኝ ብላ ጠየቀች። አዎ እያላ ነው። ቱርካን እንደዚህ ከቀጠለች በቀላሉ ፍርድ ቤቱ ለልጁ ሲባል እንደሚነጥቃት ልጁን ነገራት። በጣም ደስ አላት። ቱርካን አሁን ካለችበት ቦታ እንዳትወጣ ነው ፍላጎቷ። ኦዛር ቪዲዮን ከፍቶ ማየት ጀመረ። ቪዲዮ ሲከፈት ውስጡ የነበረው ጉር ነበረ። ሩቻል ከባታል ከሴቪ ላይ ባል ጋር እያወራች ነበረ። ይህን ሲ እንዲመለከት ተናደደ። ለመምን ሁሉ እየከበደው ነበረ። በሌላ በኩል ሶመር አንገት አንገቱን እያመመው ነው። መብራቱን ከጠገነላ በኋላ ማሳጅ ልታደረገው ነበረ። እኔ እስኪ ሌላ ምንም ነገር አልፈልግም፣ እጅሽ ብቻ እኔ እንዲያርፍ ነው የምፈልገው፣ ይፈውሳኛል እያላን ነበረ። ከጀርባ ሆና ትከሻ አካባቢውን ማሳጅ እያደረገችው ነበረ። ቱርካ እኔ ና አንቺ አንድ ላይ ብንሆን ደስተኞች እንሆናለን፣ እመኝ እመኝኝ አንድ ላይ እንሆን ደስተኞች እንሆናለን፣ እባክሽ አትደርቂ እያላን ነበረ። ጥሩ ቤተሰብ እንሆናለን እያላን ነበረ። እሷ የምታስታውሰው ለመጀመሪያ ጊዜ ሲጋቡ አንድ ቤት ውስጥ እንደገቡ የነገሯትን ነገርና ያጋጠማትን ነገር ነበረ። እንደዚህ እንዳምን ያረከኝ አንተነህ እኔ መጀመሪያ ዛሬ ና ያርገውና ማምነው በትዳርና በእውነተኛ ፍቅር ነበረ። የድሮ ቱርኳን እንደዚህ ታምናለች ብላ ተናገረች። እሱ ደግሞ እኔ ደግሞ ቱርካን በፍቅር እንደምን አርጋኛለች ብሎ መናገር ጀመረ። ከዛ ሶመር እንዴት ከክፍሏ ለቆ እንደወጣ ሁኔታውን ታስታውሳለች። ከዛ እሱ ፊት ለፊቷ ይቆምና አንቺ የመጨረሻ ነሽ ቱርካን፣ ከአንቺ ውጭ እኔ ማንንም ማፍቀር አልችልም እያላን ነበረም። ዝም ብላ አየችው አየችውና ያስታውሰችው ልታገቢን ትችላለች፣ ነገር ግን ባልሽ ሊሆን አልችልም እያላት ንግግር ነበረ። ይህን ንግግር ካስታወሰች በኋላ እኔ እናንተ ባልና ሚስት ሊሆን እንችላለን፣ እኔ ግን ያንተ ሚስት ሊሆን አልችልም እያለችው ነው። ሶመር ሊስማት ሙከራ አርገ ሰልፍ ሳካለት ይሄን ካረገ በኋላ ጭራሽ እንደዚህ ብላ ስትናገር በጣም ነበር የከበደው። እኔ እናንተ የፈለገ ልንፋቀር እንችላለን፣ የፈለገ ብዙ ነገር ልናሳልፍ እንችላለን፣ የልጅ ማባት ልትሆን ትችላለ፣ ግን ባል የመቼ አትሆንም። አሁን ውጣ አለቸው። ድንግጧ እያት ወዲያው ነበረ በሩ ልትከፍትለት ወደ በሩ ሄደችው። በአንድ በኩል የወሎ ሲፈጠር፣ አሁን የምታስታውሳ ያኔ ባልሽ መሆን አልችልም ብሏት ከክፍሏ ለቆላት ሲወጣ ነበረ የሰርጓን ቀሚስ እየረገጠ እሷ ደግሞ አሁን የቤቷ በርጋ ቆማ ውጣ እያለችው ነው። ሶመር ግራ ገብቶት ያስባል።